ለብርቆ ሄሮን እንደሰማይ ሀይ! እንዴት ናችሁ? ደህና ናቸው? ውድ የጄኤንቲ ፋሚሊ ተከታታዮች እንዴት ናችሁ? ደህና ናቸው? የኔ በጣም ደህና እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ መልኩ ለብቻ ይመጣቻለው ማለት ነው። ዛሬ እንግዲህ ላችሁ የመጣሁት እንድናወራ ነው ማለት ነው። የምናወራበት ቶፒክ ምንድን ነው? ወንዶች ከሴት ልጅ በጣም የሚወዱት አምስት ቦታዎች ማለት ነው። ወንድልሽ ከአንቺ የሚወደው አምስት አካሎች ላይ ነው ዛሬ እንግዲህ የምናወራው እና እስከ መጨረሻው ድረስ አብራችሁ እንደምትሆኑ ተስፋ አደርጋለሁ። ለጀኤንድቲ ፋሚሊ ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ የሚለውን በመጫን የደውል ምልክቱን በመጫን ደግሞ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። ይህንን ቪዲዮ እንግዲህ ከወደዳችሁ ደግሞ ሼር እንድታረጉ፣ ላይክ እንድታደርጉ ስል እጠይቃለሁኝ ማለት ነው። እንግዲያው ወደ ቪዲዮ እንሄዳለን ማለት ነው እና እንዲህ ጸጉር ያምራል ላያች። እሺ፣ እና የመጀመሪያው ወንድ ልጅ ከሴት ልጅ የሚወደው አካሏ ምንድን ነው ብላችሁ ከጠየቃችን ጸጉር ነው፣ ጸጉር ማለት ነው። ወንድ ልጅ በጣም ከሴት ልጅ የሚወደው የአካል ክፍል እንግዲህ የአካል የሚባለው ጸጉር ነው ማለት ነው እጅግ በጣም ፀጉር ረጅም የሆነ ሴት አይታችሁ ከሆነ ብዙ ወንዶች ይወዳሉ እኔ የመጀመሪያ የሚያደንቁት ነገር ከሴት ልጅ ምንድን ነው ፀጉር ነው ማለት ነው እና ሴቶችም ለዛ ይመስለኛል ሂማኔር በጣም የሚጠቀሙትና የሴት ልጅ አድናቂዎች ናቸው የሴት ልጅ ጸጉር አድናቂዎች ናቸው ማለት ነው ወንዶች እና በመጀመሪያ ደረጃ ወንድ ልጅ ከአንቺ የሚወደው አካል ክፍልሽ ምንድነው? ፀጉርሽ ማለት ነው። እና ፀጉርሽን በደንብ ተንከባከቢ እልሻለሁኝ ማለት ነው። ሌላው ሁለተኛው ደግሞ እጅግ በጣም ወንዶች የሚወዱት ከሴት ልጅ ምንድነው? እግር በጣም እግሯ የሚያምር ሴት ወይም ደግሞ ብዙ ጊዜ አይታችሁ ከሆነ ወንዶች ሲጠየቁ ምን ይላሉ? ምንድን ነው የምትወደው ምናምን ሲባሉ ብለው ሲጠየቁ፣ ምንድ እኔ እግሯ የሴት ልጅ እግር በጣም የምወደው ምናምን ይላሉ ማለት ነው። እና ወንዶች የሴት ልጅ እግር ወዳጆች ናቸው ማለት ነው። እና በሶስተኛ ደረጃ ደግሞ ወንዶች ከሴት ልጅ የሚወዱት አካል ክፍል ቢኖር እጇ ነው ማለት ነው። ጥፍር እንዲስል ደግሞ የኔ እግያት ያምራልና ወንዶች በጣም የሚወዱት ከሴት ልጅ አካል እጅ ነው ማለት ነው። እና ጥፍር ይወዳሉ በጣም ማለት ነው። ከመቶ ሰማንያ ዘጠኞቹ የሴት ልጅ ጥፍር በጣም የሚወዱት ማለት ነው። እና ጥፍሯን በጣም ይወዳሉ ማለት ነው። ሌላው ደግሞ ወንድ ልጅ ከሴት የሚወደው ነገር ቢኖር ሌላው የሚወደው አካል ከሴቶች ማለት ነው ዓይን፣ ዓይኗ በጣም ነው የሚወደው ማለት ነው። ዓይን በጣም ነው የሚወዱት ማለት ነው። ትልልቅ ዓይን ያላቸው ሴቶች በጣም ይወዳሉ፣ በጣም ያደንቃሉ ማለት ነው እና ያ በጣም በጣም ስለሆነ የሚቅርታ እና ዓይን በጣም ነው የሚወዱት ማለት ነው። ሌላው ደግሞ ወንድ ልጅ ከሴት የሚወደው ነገር ቢኖር ዓይን ብያለው፣ ጸጉር ብያለው፣ ጥፍር ብያለው፣ እግር ብያለው፣ ጥርስ ወይም ደግሞ ፈገግታ በጣም ፈገግታ የሚያምርን ሴት በጣም ብዙ ወንዶች ይወዳሉ፣ በጣም ያደንቃሉ ማለት ነው እና ሁልጊዜ ለዛ ነው ሴት ልጅ በቃ ፈገግታ ሊለያት አይገባም የሚባለው ማለት ነው። እና ፈገግ ማለት አለብሽ ሁሌ ቀንሽን ፈገግ ብለሽ መጀመር መቻል አለብሽ። እና እነዚህ ናቸው ለዛሬ ያዘጋጀውላችሁ እንደ መጀመሪያ ቪዲዮ እንግዲህ ይህን ይመስላል የዛሬ ቪዲዮ እንግዲህ። ሰብስክራይብ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ሌላ ጊዜ ደግሞ እንዲሰራላቸው የምትፈልጉት አይዲያ ካለም እንደዛ እንግዲህ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ደግሞ የጄኤንቲ ፋሚሊ እንድትሆኑ በስትና ጠይቃለን። ለዛሬው ዝገበቀናል ቻው